ሰላም እንዴት ናችሁ ተመልካቾቻችን። ዛሬ ባለፈው በለቀቅነው ቪዲዮ ቃል በገባንላችሁ መሰረት ወደ ካርናክና ሉክሶር ቤተ መቅደሶች እንዲሁም ወደ ሲፊኒክስ ጎዳና እየሄድን ነው። ያለውን ነገር አብረን እናያለን። አብራችሁን ቆዩ። ይህ ቦታ በአንድ ወቅት ቴብስ ተብሎ ይጠራ የነበረ ሲሆን ከ2000 ዓመታት በላይ ጥንታውያኑ ግብጻውያን የሚያመልኳቸው የአማልክቶቻቸው መኖሪያ ነበር። በተለይ ደግሞ አሁን እየገባንበት ያለው የካርናክ ቤተ መቅደስ በዓለም ላይ ካሉት ሁሉ ትልቁ የሃይማኖታዊ ስርዓት ይከናወንባቸው ከነበሩ ሕንፃዎች ውስጥ አንዱ ነበር። ቦታዎቹ ለዘመናት በአሸዋ በጭቃና በሰዎች የመኖሪያ ቤቶች ስር ተቀብረው ቆይተዋል። የካርናክና የሉክሶር ቤተ መቅደሶች የላይኛው ክፍሎቻቸው ብቻ ይታዩ ነበር። አብዛኛው የታችኛው መሰረት፣ ቅርጻቅርጾችና የስፊንክስ አቬኒው በአሸዋና በብዙ መቶ ዘመናት ፍርስራሾች ተሸፍኖ ነበር። ታሪካዊ ቦታውን ወደ ቀድሞ ክብሩ ለመመለስ የተደረገው ስራ እጅግ ሰፊ ነበር። የአሸዋና የፍርስራሽ ማስወገድ የወደቁ አምዶችንና ህንፃዎችን እንደገና ማቆም እና የተበላሹ የድንጋይ ክፍሎችን መጠገን ይገኙበታል። ወደ ዋናው መግቢያ ፒሎን ስንደርስ ግዝፈታቸው እጃችንን በአፋችን ላይ ያስጫኑን ጥርብ የድንጋይና የሰው ሐውልቶች ይቀበሉናል። እያንዳንዱ ፒሎን የግብፅን ታላቅነት ይወክላል። ይህን ሁሉ የገነባው አንድ ፈርኦን ብቻ ሳይሆን በተለያዩ ዘመናት በነገሱ ከሰላሳ በላይ በሚሆኑ ፈርዖኖች ነው። የጥንት ግብፃውያን ግዙፍ ሐውልቶችንና ቤተ መቅደሶችን በድንጋይ ላይ ለመቅረጽ የተጠቀሙባቸው መሳሪያዎችና ዘዴዎች እጅግ አስደናቂ ናቸው። የብረት ዘመን ከመምጣቱ በፊት በነበሩት ክፍለ ዘመናት በዋናነት የተፈጥሮ ጠንካራ ድንጋዮችን ይጠቀሙ ነበር። እነዚህ ክብ ወይም ኦቫል ቅርጽ ያላቸው የዶሎራይት ድንጋዮች ከግራናይትና ባሳልት የበለጠ ጠንካራ ስለሆኑ ድንጋዮችን ለመቁረጥ እና ለመፈልፈል በብዛት ይጠቀሙባቸው ነበር። ወደ ውስጥ ስንገባ የራምሰስ ሁለተኛን ግዙፍ ሐውልት ታያላችሁ። ከእግሩ ስር ደግሞ የልዕልቷ ምስል አለ። አሁን ወደ ዋናው የካርናክ ማዕከላዊ ቦታ ወደ ታላላቆቹ የአምዶች አዳራሽ ደርሰናል። እዚህ ያሉት 134 አምዶች የሚፈጥሩት ደን የሚመስል እይታ እጅግ አስደናቂ ነው። የአምዶቹ ጫፎች የፓፒረስ ወይም የደንገል ተክልን ይመስላሉ። በግድግዳዎችና በአምዶች ላይ የተቀረጹት ጽሑፎች የሴቲ አንደኛንና የራምሰስ ሁለተኛን ታሪክ ይነግሩናል። በጣም የሚያሳዝነው እርጥበትና ጨው እየጎዳቸው መሆኑ ነው። እዚህ የቆመው ኦቤሊስክ ወይም ሐውልት የግብፅ ታላቅ ሴት ፈርዖን በሆነችው ሀትሼፕሱት የተሠራ ነው። እሷ የገዛችበት ኃይልና ጥበብ የማይታመን ነው። በዙሪያችን ያሉት መቅደሶች ለአሙን፣ ሙትና ኮንሱ የተሰጡ ናቸው። ሁሉም የተገነቡት አማልክትን በክብር ለማምለክ በሚል ነው። ይህ ጸጥ ያለ ቦታ ለተቀደሰው ሐይቅ በጣም ቅርብ ነው። ካህናት ንጽህናቸውን ለማረጋገጥና ስርዓቶችን ለመፈጸም ይጠቀሙበት ነበር። ሐይቁ በአቅራቢያው ካለው የአባይ ወንዝ ጋር በተፈጥሮ የተገናኘ ነበር። በነገራችን ላይ እዚህ አካባቢ ነው የካርናክ ካሼት የተገኘው። የካርናክ ካሸት የሚሉት ከ20 ሺ በላይ ቅርሶች በሚስጥር የተቀበሩበትን ስፍራ ነው። ካርናክ የሚታይ ብቻ ሳይሆን የሚዳሰስም ጥንታዊ ታሪክ ነው። ይህ ቦታ ከዓለም ቅርስነት በላይ ነው። ኃይሉ ይሰማችኋል። በዚህ ጉብኝት ደስ የሚል ቁም ነገር እንዳገኛችሁ ተስፋ እናደርጋለን። አሁን ደግሞ ወደ ሉክሶር ቤተ መቅደስ እንሂድ። አብራችሁን እንድትሆኑ እንጋብዛችኋለን። አሁን የምንገኘው ሉክሶር በሚባለው ሌላኛው ቤተ መቅደስ ነው። ይህ የሉክሶር ቤተ መቅደስ በዓለም ላይ ካሉ አስገራሚ ቦታዎች አንዱ ነው። ከሌሎች ቤተ መቅደሶች በተለየ ይህ ቦታ የአምልኮ ቦታ ብቻ አይደለም። ይልቁንም ለፈርዖን ንጉሳዊነት ዳግም ውልደት የተቀደሰ ቦታ ነው። ይህን ቦታ በምሽት መጎብኘት ደግሞ ልዩ ስሜትን ይሰጣል። በሐውልቶችና በሕንፃው ላይ የሚበሩት መብራቶች ታሪኩን ሕያው ያደርጉታል። ወደ ቤተ መቅደሱ ዋና መግቢያ ፒሎን ስንደርስ የራምሰስ ሁለተኛን ታላቅነት ማየት እንችላለን። በአንድ ወቅት ሁለት ግዙፍ ኦቤሊስኮች እዚህ ቆመው ነበር፣ ግን አንዱ ብቻ ቀርቷል። ሁለተኛው በፓሪስ ፈረንሳይ ይገኛል። ኦቤሊስክ ማለት አንድ ወጥ ነጠላ ድንጋይ ሆኖ ወደ ላይ እየጠበበ የሚሄድ እና ጫፉ ፒራሚድ በሚመስል ቅርጽ የሚቋጭ ነው። እነዚህ በአብዛኛው በቤተ መቅደስ መግቢያ ላይ የፀሐይ አምላክን ራ ወይም አሙንራ ብለው የሚጠሯቸውን ለማክበር ይቆሙ ነበር። ስድስቱ ግዙፍ የራምሰስ ሁለተኛ ሐውልቶች አራቱ ቆመው፣ ሁለቱ ተቀምጠው፣ እንዴት ያለ ታላቅነት፣ ግርማ ሞገስ እንደሰጡት ይታያል። ወደ ግቢው ስንገባ በራምሰስ ሁለተኛ ዘመን የተጨመረው የካዴሽ ጦርነት ሥዕሎች በግልጽ ይታያሉ። በዚህ የሉክሶር ቤተ መቅደስ ክፍል ላይ ልዩ የሆነ ነገር አለ የሺህ ዓመታት ታሪክ ካርቦን እናያለን። በራምሰስ ሁለተኛ ግቢ ውስጥ በድንጋዮች ላይ ተገንብቶ የሚገኘው የአቡ አልሃጋግ መስጊድ ነው። ይህ የሚያሳየው ይህ ቦታ ለሺህ ዓመታት ያህል ያልተቋረጠ የአምልኮ ስፍራ መሆኑን ነው። በጥንታዊው የግብፅ አምልኮ፣ በክርስትና ዘመን ቤተ ክርስቲያን እና ደግሞ በሙስሊም መስጊድነት አገልግሏል። ወደ ቤተ መቅደሱ ስንገባ የአሜኔቶፕ ሦስተኛን ግዙፍ የአምዶች አዳራሽ ወይም ኮሎኔድ እናገኛለን። ይህ አዳራሽ በግርማ ሞገስ የተሞላ ነው። ሌሎቹ የተነደፉት የግብፅን ታሪካዊ ዋና ከተማ ቴብስን በክብር ለማሳየት ነው። ይህ አዳራሽ ለታላቁ ፔት ፌስቲቫል ዋና መተላለፊያ ነበር። በዚያ በዓል ላይ የአማልክት ጀልባዎች ከካርናክ ወደ ሉክሶር ይመነበር የታሪክ አጥኚዎች ዘግበዋል። ወደ ውስጠኛው ቅዱስ ስፍራ ስንቃረብ ስለ ቤተ መቅደሱ የመጀመሪያ ዓላማ እናስባለን። ሉክሶር የንጉሳዊው ካ ወይም መንፈስ ዳግም የሚወለድበት ነበር። ንጉሳዊው ኃይል እንዲታደስ የአማልክትን በረከት የሚያገኝበት ሚስጥራዊ ስፍራ መሆኑ ነው። በአሜኔቶፕ ሦስተኛ ግቢ ውስጥ በአንድ ወቅት ቤተ ክርስቲያን የነበረበት ስፍራ ላይ ሮማውያን ስዕሎችን ማየት እንችላለን። የሮማውያን ወታደሮች ይህንን ግቢ የካምፕ ማዕከል አድርገው ተጠቅመውበታል። የሉክሶር ቤተ መቅደስ በግብፅ ታሪክ ውስጥ የዘመናት ሁሉ ለውጥ መደራረብና መጽናት ምልክት ነው። ከራምሰስ ሁለተኛ እስከ ሮማዊ ዘመናዊው እስላማዊ ዘመን ድረስ የአምልኮና የስልጣን ማዕከል ሆኖ ቆይቷል። ይህ ጊዜ የማይሽረው ትውልድ ጥበብና እምነት ማስረጃ ነው። አሁን ደግሞ ከሉክሶር ቤተ መቅደስ ወጥተን ወደ አስደናቂው የሲፊኒክስ አቬኒው መግቢያ እናምራ። ይህ መንገድ በሺዎች በሚቆጠሩ የበግ ጭንቅላት ሲፊኒክሶች ያጌጠ ነው። ይህ መንገድ ሙሉ በሙሉ በአሸዋ ተቀብሮ የቆየ ሲሆን በቅርቡ አርኪኦሎጂስቶች ተቆፍሮ ለጎብኚዎች ክፍት ሆኗል። የሉክሶር ቤተ መቅደስን ከካርናክ ጋር በማገናኘት የጥንታዊቷን ቴብስ ታላቅ ሚስጥር ያሳያል። ይህ የስፊንክስ አቬኒው ወይም አልካባሽ መንገድ በመባል ይታወቃል። 2.7 ኪሎ ሜትር ርዝመት ያለው በሺዎች በሚ የስፊንክስ ሐውልቶች ያጌጠ ሁለት ታላላቅ ቤተ መቅደሶችን የሚያገናኝ ጥንታዊ መንገድ ነው። ይህ መንገድ ለአሙን፣ ለሚስቱ ሞትና ለልጃቸው ኮንሱ የተሰጠ ነበር። ዋናው ዓላማው በየአመቱ ለሚከበረው ለታላቁ የኦፔት ሰልፍ ማገልገል ነው። ግንባታው የተጀመረው በንግስት ሀትሼፕሱት ዘመን ቢሆንም አብዛኛውን የመጨረሻውን ቅርጽ ያገኘው በንጉስ ነክታነቦ አንደኛ ዘመን ነው። በሁለቱም በኩል በድምሩ 1300 ሃኑ የስፊንክስ ምስሎች ተደርድረዋል። በእያንዳንዱ የስፊንክስ ቅርጽ ላይ ልዩነት አለ። በመጀመሪያዎቹ ክፍሎች የአውራ በግ ራስ ያላቸው ምስሎች ከካርናክ አጠገብ እናገኛለን። አውራ በግ የዋናው አምላክ የአሙን ራ ምልክት ነው። ወደ ሉክሶር ቤተ መቅደስ ስንቃረብ ደግሞ የሰው ራስ ያላቸው ምስሎች አንድሮስፊኒክስ እናያለን። ሁሉም የአማልክቱን ታላቅና የፈርዖንን ኃይል ለማሳየት የተሰሩ ናቸው። የስፊንክስ አቬኒው ሁለት ታላላቅ የግብጽ ታሪካዊ ቦታዎችን የሚያገናኝ መንገድ ብቻ አይደለም፤ የአንድነት ቦታዊ ስርዓትና የፈርዖን ስልጣን መገለጫ ነው። ይህ የዛሬው ጉዟችን ደስ የሚል እንደነበር ተስፋ እናደርጋለን። በሚቀጥለው በሌሎች ታሪካዊ ሃይማኖት አዝናኝ ቪዲዮዎች እስከምንገናኝ በቸር ያቆይልን። ሰላም ሁኑ።